ከቅርብ ጊዜያት ወዲህ የመንግስት ንብረቶች ከብክነትና ብልሹ አሰራር በጸዳ መልኩ ለታለመላቸው ዓላማ ብቻ እንዲውሉ በልዩ ትኩረት እየተሰራ ይገኛል። በአዲስ ከተማ ክፍለ ከተማም የመንግስት ንብረት ከብክነትና ሌብነት የመጠበቁን ስራ የክፍለ ከተማው የመንግስት ንብረት አስተዳደር ጽሕፈት ቤት በበላይነት እያከናወነ ይገኛል። የመንግስት ንብረት አስተዳደር ጽሕፈት ቤት በክፍለ ከተማ ደረጃ በህግ የተሰጡት ተግባራት፣ ኃላፊነቶች አሉት። ከነዚህ ውስጥ በዋናነት የመንግስት ሀብት ንብረት ከብክነት ከሌብነት መከላከል በቁጠባ መጠቀም ለታለመለት ዓላማ እንዲውል የማድረግ ኃላፊነት ተሰጥቶን ነው እንቅስቃሴ እያደረግን ያለ ነው። ከዛ ውጪ ተቋሞቻችን ለተገልጋዮች ምቹ፣ ሳቢ፣ ማራኪ፣ ውብ እንዲሆኑ የማስቻልና ና የአገልግሎት አሰጣጥ ሂደቱን እንዲቀላጠፍ የማድረግ ከዛ ባሻገር ከንብረት አያያዝ ጋር ተያይዞ የሚስተዋሉ ብክነቶችና እና ጉለቶች ሲኖሩ ደግሞ በኦዲት እያረጋገጡ ከሚመለከታቸው ባለድርሻ አካላት ጋር በመሆን የእርምት እርምጃ በመውሰድ የማስተካከል ስራ ለመስራት ተልዕኮ ተሰጥቶት በርካታ ስራዎችን በዚህ ዓመት ሲያከናውን የነበረ ተቋም ነው ተቋም ማለት ነው። አዲስ ከተማ ክፍለ ከተማ የመንግስት ንብረት አስተዳደር ጽህፈት ቤት ክፍለ ከተማው በሚገኙ የመንግስት ተቋማት ላይ ከሚያደርገው የንብረት አስተዳደር ተግባር በተጨማሪም ከባለድርሻ አካላት ጋር በመሆን ተቋማት ለአገልግሎት ምቹ የማድረግ ስራ በመስራት ላይ ይገኛል። ወደ ሰባ አራት የሚሆኑ ተቋማት አሉ። እነዚህ ባለ በጀት የምንላቸው ተቋማት ናቸው፣ ሰባ አራቱ ከእነዚህ ውስጥ ወረዳዎች አሉ። ወደ 12 የሚሆኑ የወረዳ አስተዳደሮች አሉ። ጤና ጣቢያዎች አሉን በተጨማሪ ደግሞ ወደ አርባ ሶስት የሚሆኑ ትምህርት ቤቶች አሉ። ፖሊስ መምሪያም የዚህ አካል ነው የሚሆነው ማለት ነው። ስለዚህ ይሄ የክፍለ ከተማ አስተዳደር ህንፃን ጨምሮ እነዚህን ተቋማት ነው በበላይነት ትኩረት አድርገን ስራዎችን የምንሰራው። አሁን ተሰርቷል ተብሎ አገልግሎት አሰጣጡን ለማቀላጠፍ ምቹ ለማድረግ ተሰርቷል ተብሎ የሚታመኑ በዚህኛው አመት አንደኛው ህንፃዎች መሰረታዊ የሚባሉ ጉዳዮችን እንዲያሟሉ ማድረግ፣ የአካል ጉዳተኞች ታሳቢ ያደረጉ አገልግሎቶች እንዲሰጡ ከማድረግ፣ የህፃናት ማቆያ ቦታዎችን ከማዘጋጀት፣ ለሰራተኞች ምቹ የሆነ የካፍቴሪያ አገልግሎት እንዲኖር ከማድረግ ጋር ተያይዞ በጣም በርካታ ስራዎች በግብዓት ጉድለት ችግር የነበረባቸው አካባቢዎች ላይ እነዚህን በየቦታው ተቋማቱን የሚያስተዳድርና የሚመራው አካል ኮንሽስ ሆኖ ግብዓት በማሟላትም ጭምር ወረዳዎች ራሳቸው ተቋማት ራሳቸው ግብዓት በማሟላት እኛ ክትትል እያደረግን ስራዎች የተሰሩበት ሁኔታ አለ። ከሞላ ጎደል በጥሩ እንቅስቃሴ ውስጥ ያለ ነው ብለን ነው የምናስበው። ውብ ማራኪ ከማድረግ ጋር ተያይዞ ግቢ የግሪነሪ ቬንቸር እንዲኖረው ከማድረግ ጋር ተገልጋይ ሊሆን ይችላል። ሌላው አካል አረፍ የሚያርፍበት ወንበሮችን ከማዘጋጀት ጋር ተያይዞ ከዛ ውጪ ምቹ የሆነ የመኪና ማቆሚያ እንዲኖር ከማድረግ ጋር ተያይዞ ተቋማት ላይ በጣም በርካታ ስራዎች ተሰርተዋል። ከዛ ውጭ ግን እንደ ክፍለ ከተማችን ይሄኛው ህንፃ ላይ ወይም ደግሞ ይሄ የአስተዳደር ግቢ ውስጥ ያሉ ነገሮችን መመልከት ይቻላል ማለት ነው። ፓርኪንግ ቦታዎች ምቹ እንዲሆኑ ለማድረግ ቀለም የመቀባት መስመሮችን የማስተካከል ስራዎች ተሰርተዋል። ለጥበቃም ከዚህ በፊት ለፀሐይ ተጋላጭ ሆኖ ስራዎችን ሲሰሩ የነበረበት ሁኔታ አለ። እሱን ለማስተካከል ጥላ ለማሰራት ጥረት የተደረገበት ከግቢ ጓሮ የመኪና ማጠቢያ ቦታ ማዘጋጀት የተቻለበት ሁኔታዎች አሉ ማለት ነው። ከዛ ባሻገር በተለያዩ የአትክልት አይነቶች ህንፃውንም ግቢውንም ለማስዋብ ከከተማ ውበትና አረንጓዴ ልማት ጽሕፈት ቤት ጋር በመተባበር ያን ለማድረግ ጥረት ተደርጓል። ከዛ ውጪ የግቢውን ደህንነት ለማስጠበቅም የ24 ሰዓት የሲሲቲቪ ካሜራ አገልግሎት እንዲያገኝ ለማድረግም ጥረት ተደርጓል። ቀደም ሲል በመንግስት ተቋማት የነበረውን የተዝረከረከ የንብረት አያያዝ ስርዓት የማዘመን ስራ የተሰራ ሲሆን የነበሩ ንብረቶችን በተገቢው መንገድ በመለየት አላስፈላጊ ንብረቶችን አሰራሩን በጠበቀ መልኩ ማስወገድ ተችሏል። ንብረት አስተዳደር ስርዓት ከማዘመን ጋር ተያይዞ ተቋሞች ስቶሮቻቸውን ሊአውታቸውን እንዲያስተካክሉ የተዝረከረከ አሰራር ሂደቱ እንዲስተካከል እና የንብረት አስተዳደር ስርዓቱን እንዲከተል ለማድረግ የተሰሩ ስራዎች በጣም በርካታ ናቸው። እንደ ማሳያ እዚሁ ክፍለ ከተማ ላይ ያሉ ፑሎቹን ማየት ይቻላል። ወረዳዎች አካባቢ ተቋማት አካባቢም ማየት የሚቻልበት እድል አለ ማለት ነው። የንብረት ምዝገባውንም ዲጂታል በማድረግ በኦንላይን አገልግሎት መስጠት የሚቻልበትን ሁኔታ ለማመቻቸት ስራዎች እየተሰሩ ይገኛሉ። ይሄም ኦልሞስት ወደ መገባደድ ደረጃ ላይ ነው ያለው። አገልግሎት ጊዜያቸውን ያበገው የተለያዩ እቃዎችንም ከማስወገድ ለምሳሌ የተሽከርካሪ ወደ አራት የሚሆኑ ተሽከርካሪዎችን ከዚህ ግቢ በዚህ አመት ውስጥ ማስወገድ የተቻለበት ሁኔታ አለ። ተጠግነው አገልግሎት መስጠት የማይችሉ የተረጋገጡ ተሽከርካሪዎችን ማስወገድ የተቻለበት የመኪና ጎማ ባትሪ ከ198 ሺህ ብር በላይ የሚገመት ገንዘብ ለመንግስት ገቢ የተደረገበት አልሙኒየም፣ እዚህ ህንፃ በሚዘምንበት ወቅት የተለያዩ የአልሙኒየም ፍርስራሾች እዚ ግቢ ነበሩ። እነሱን የአሰራር ስርዓቱን በማስጠበቅ እንዲወገዱ በማድረግ ከአልሙኒየም ሽያጭ ወደ 3460 ኪሎግራም ነው የተወገደ፣ ወደ 1 ሚሊዮን 76 ብር አካባቢ ገቢ የተገኘበት ሁኔታ አለ። ብረታ ብረት ኦልሞስት ከሺህ ብር በላይ ኤሌክትሮኒክስ ማተሪያሎች እነዚህ ከ92 ሺህ ብር በላይ ባዶ ካርትሬጅም በተመሳሳይ ከ181 ሺህ ብር በላይ እና ሌሎች የተሰባበሩ ወንበሮች እና ሌሎች እቃዎች በስጦታ የተላለፉ ንብረቶችን ታሳቢ በማድረግ ግቢውን ከተለያዩ የወዳደቁ ንብረቶች እቃዎች እንዲጸዳ በማድረግ በተዘዋዋሪ ደግሞ ለመንግስትም ገቢ እንዲያስገኝ ለማድረግ ጥረቶች ተደርገዋል ማለት ነው። ሰራተኞች ካፊቴሪያ አገልግሎት ደረጃውንና ጥራቱን የጠበቀ አገልግሎት እንዲሰጥ ሰራተኞች የሚመጥን አገልግሎት እንዲያገኙ ለማድረግ ጥራት ኮሚቴ በማቋቋም ተገቢውን ጨረታ በማውጣት ሰራተኞች ተገቢውን አገልግሎት እንዲያገኙ ለማድረግ ጥረት የተደረገበት ሁኔታ አለ ማለት ነው። ወደ 63 ተቋማት አካባቢ ነው ከ2013 ጀምሮ ኦዲት ያደረግነው። በዚህ ሂደት ውስጥ ከንብረት ኦዲት ውስጥ ወደ 1 ሚሊዮን 247172 ብር አካባቢ በኦዲት የተገኘበት ሁኔታ አለ። ከዚህ ውስጥ ወደ 425501 ብር በተለያየ ክትትል ተመላሽ እንዲሆን ያደረግንበት ሁኔታ አለ። ወደ 19997 ብር የሚሆን ደግሞ ከኦዲት ጋር ተይዞ ማስተካከያ የተደረገበት ሁኔታ አለ። ክትትል ላይ ያለ መመለስ ያለበት የተለያዩ ባለድርሻ አካላት ትኩረት የሚሻ ተብሎ የሚታሰብ ወደ 734397 ብር ከ75 ሳንቲም አካባቢ ይሄ ትኩረት የሚሻ መመለስ የሚገባው አሁንም ያልተመለሰ በኦዲት ግኝት የተመላከተ ገንዘብ ነው ማለት ነው። ስለዚህ እዚህ ላይ ሰፋ ያለ ስራ የሚጠብቀን መሆኑ ማየት ይቻላል። የመንግስትን ንብረት ከብልሽትና ከሌብነት በተጠበቀ መልኩ ለታለመለት አላማ ብቻ እንዲውል የማድረግ ስራ ለአንድ ተቋም ብቻ የሚጣል ባለመሆኑ ሁሉም መንግስታዊ ተቋማት ትኩረት ሰጥተው ሊሰሩበት ይገባል። የመንግስት ንብረትን በጥንቃቄ መጠቀም ከተጠቃሚዎች በጣም ልዩ ትኩረት የሚፈልግ ጉዳይ ነው። ከዛ ባሻገር እንደ ተቋምም ሕግና መመሪያ ተበጅቶለት በቀጣይ የመጽደቅ ሂደት ብቻ ነው የሚቀረው። በየተቋሙ የሚገቡ ማተሪያሎች ስታንዳርዳቸውን የጠበቁ እንዲሆኑ የትኛው ተቋም ላይ ምን አይነት ንብረት መግባት መቻል አለበት የሚል ስታንዳርድ ተዘጋጅቷል። በዛ ስታንዳርድ መሰረት ተቋማት የሚሰጣቸው ንብረት ለተቋሙ የሚሆን ንብረት መሆን መቻል አለበት። ከዛ ባሻገር ተቋማት የተሰጣቸውን ንብረት እንደ ራስ ንብረት የመጠበቅ የመንከባከብ ከብክነት ከሌብነት የመታደግ ኃላፊነት ይዘን በጋራ ከሰራን፣ የሚፈልገው ዓላማ ማሳካት ይቻላል። ካልሆነ ግን በአንድ ተቋም ጥረት ብቻ ነገሮች ይሳካሉ ተብሎ ስለማይታሰብ ማለት ነው።